ሲል ማለቶች መካከል ግን ይመስለኛል እንዲያውም በዚህ የኢትዮጵያ ታሪክ ውስጥም ለቲያትር አላማ ተብሎ የሚሰሩ በጣም ጥቂት ናቸው። አንዳንዶቹ መሰብሰቢያ አዳራሽ ነበሩ። አንዳንዶች ለሌላ አላማ ተሰርተው የነበሩ ናቸው። ይሄኛው ስታንዳርዱ ለቲያትርም አላማ ተብሎ የተሰራ ነው። ለዚህ ማሳያው ለቲያትር በጣም ከሚያስፈልጉ ነገሮች አንዱ ሰማፍቶች ነው። አያስተጋባም። ስለዚህ አዶት በጣም ደረጃውን የጠበቀ ሲኒማ ቤት ነው። ለማንኛውም ወደ ዋናው ጉዳይ ሲገባ በዛ በት እንግዲህ መልቲን ያገናኘ የመልቲ ክሩ ወይም የቡድኑ አባላት ያን አልባሳትና መሰል ሙያዊ ዝግጅቶች ላይ ቲያትሩ ቆይቶ ነበር። የታሪክ ማጠንጠኛው በዩኒቨርሲቲ ተማሪዎች ላይ ያደረገው ቲያትሩ ከዓመታት በፊት በአዲስ አበባ ቲያትርና ባህል አዳራሽ ማዘጋጃ ቤት ለእይታ በቅቷል። በተመልካቾች ዘንድም ከፍ ያለ አድናቆትና ተወዳጅነትን፣ ቅቡልነትን ማግኘት ችሎ የነበረ ቲያትር ነው። በዚህ አጋጣሚ ቲያትሩ ለአንድ ዓመት ብቻ የታየው የባቡር ግንባታ ሂደት በነበረበት ሰዓት የማዘጋጃ ቤት አገልግሎት ሲያቆም የቆመ ነው እንጂ የወረደ ቲያትር አልነበረም። ዘመኑን በሚመጥና በአዳዲስ ሀሳቦች ዳግም የተዘጋጀው ቲያትሩ እኔ ምትኩ በቀለ ጓደኞቼ ሚሻሊዊ የከበደ ሱራፌል ብስራት፣ ቴዎድሮስ ሸዋን ግዛው አቤል ሰለሞንና ሰላማዊ ካሳዬ የሚተውኑበት ቲያትር ነው። የቲያትሩ የቲያትሩ አዘጋጆች በሰጡት መግለጫ ዛሬ በምናደርገው መግለጫ አዳር 7 ቀን 2018 ዓም ጥሪ የተደረገላቸው ታላላቅ የኪነ ጥበብ ባለሙያዎች የቲያትር እና የፊልም መምህራን ብሎ የተመረጡ እንግዶች በተገኙበት በቀይ ምንጣፍ ስነ ስርዓት በደማቁ ይመረቃል። ከምርቃቱ በኋላ ዘወትር አርብ በዚሁ በአዶት ሲኒማ በ12 ሰዓት ለህዝብ ቅርታ በይፋ መታየት ይጀምራል። ደግሞ አለው፣ ከምርቃቱ በኋላ ዘወትር አርብ በ12 ሰዓት ብስራተ ገብርኤል በሚገኘው እዚሁ አዶት ሲኒማ መታየት ይጀምራል። በምርቃቱም ቀን አንጋፋ የኪነ ጥበብ ባለሙያዎች እና ጥሪ የተደረገላቸው እንግዶች በተገኙበት የቲያትሩ ምርቃት ይከናውናል። ቲያትር ወዳጆችም በዚህ አጋጣሚ እንዲገኙ በክብር ጋብዘናል። በሌላ በኩል የቲያትር ተመልካቾች የቲያትር ቤት መግቢያ ትኬታቸው በእናት ባንክ ዲጂታል ባንኪንግ ሲስተም መቁረጥ የሚያስችላቸው አሰራር በዕለቱ ይፋ ይሆናል። በዚህ አሰራር መሰረት ቲያትር ተመልካቾች የመግቢያ ትኬታቸውን በእናት ባንክ ዲጂታል ባንኪንግ አማካኝነት በቀላሉ መቁረጥ የሚችሉ ይሆናል። ይህንን አሰራር ለመጀመሪያ ጊዜ አዶት ሲኒማ ከእናት ባንክና ከመልቲ የቲያትር ቡድን ጋር የመግባቢያ ስምምነት ፊርማ በመፈራረም ያስጀመሩ ሲሆን በቀጣይ በሌሎች ቲያትርና ሲኒማ ቤቶች አሰራሩ ተግባራዊ የሚሆን ይጀምራል ያለው። እውነት ይሄን ነው የሚመስለው። እንግዲህ ሌሎች ተጨማሪ ነገሮች ሲኖሩ ጥያቄዎቹ እየጠየቃችሁ ከዚህ ምን መልስ ይሆናል። ስለመጣችሁ ግን እጅግ በጣም አድርገን እናመሰግናለን። መሰግናለን አመሰግናለሁ። ስለዘገባችሁ በጣም አድርገን ነው እናመሰግነው። የኪነ ጥበብ ሙያ ካለሚዲያ ዋጋ ስለሌለው ኮሬክሽን እና ስለመጣችሁ በጣም አድርገናለሁ አመሰግናለሁ። ያው ወዳጅ ቢሆንም የዋላ ሸዘሪውንም በጣም አድርጌ ነው የማመሰግነው። ቴዎድሮስ ተክለአረጋይ በጣም አድርጌ ነው የማመሰግነው። ሶሻል ሚዲያው ላይ በጣም እያገዛችሁ ስለሆነ እጅግ አድርጌ አመሰግናለሁ። የመጣችሁትም ደግሞ ከዚህም በኋላ እንደምታግዙ በጣም ተስፋ አደርጋለሁ። ከዛ ውጪ ተዋናዮቹ ለአንድ አመት አብረን የቆየ ነው፣ በጣም ኮሚቴት ናቸው። እንግዲህ የቲያትር ሙያ በጣም አንዱ ከባድ የሚያደርገው ነገር ረጅም ሰዓት ልምምድ መፈለጉ ነው እና ያንን ደግሞ ፋይናንስ ማድረግ በጣም ብዙ አቅም ነው የሚጠይቀው። በመረዳዳት በመከባበር የሚሰራ ስራ ነው እና ይህንን ላደረጋችሁ ተዋናዮች እጅግ አድጌ ነው በጣም ማመሰግነው። መልቲ ክሩ ከረጅም አመት በፊት ስንሰራ የነበርነው የቡድን ልጆች ያው ወዳጆች ሆነን ለረጅም አመት ቀጥለናል። ግን አዲስ የመጡት ሱሬ ሰላም እና ቴቪ በአዲስ ኮሚትመንት አብረውን ሰርተዋል እና በልዩ ሁኔታ ሶስቱ ተዋናዮች በጣም አድርጌ አመሰግናለሁ። አዶት ሲኒማ ስሰራ እኔ በግሌ መጀመሪያ አይደለም። ኮሚቴው የሚለውንም የአንድ ሰው ቲያትር ከበደ ጋር የሰራውትን እዚሁ ነው ያስመረኩት። ሌሎች ቦታ ታይቷል። የአዶት ማኔጅመንት በጣም ለቲያትር ፍለክሰብን ነው ሰለሞንንም ጀሚልንም እጅግ በጣም አመሰግናለሁ በጣም ተባባሪዎች ናቸው ሌሎች ብዙ ቲያትሮች እዚህ ቤት እንደሚከፈቱ ተስፋ አድርጋለሁ እኛም ሌሎች ስራዎች ይዘን እንመጣለን እናት ባንክ አብሮን ለመስራት ስለፈቀደ በጣም አድርገን እናመሰግናለን የመጀመሪያው ነው ዲጂታሉን ከእኛ ጋር ኮረሌት አድርጎ ሲያስተዋውቅ ሌሎችም ቲያትሮች ሌሎች ፊልሞች ጋር አብሮ ይሰራል ለኪነ ጥበብ ኢንዱስትሪው ጥሩ ነገር ያደርጋል ብዬ አብናነሩኝ ስለመጣችሁ በጣም በጣም አድጌ ነው። ዘርፍ ብዙ ስራ ራ ነው እንደምታውቀው የሴቶችን ኢኮኖሚዊም ከመገንባት ጎን ለጎን ኢኮኖሚው ትርጉም ያለው የፋይናንስ ከማድረግ አንፃር በትላልቅ ቢዝነሶች ምንድነው በራሱ ደረጃ በአገር ትልቅ ችት ያደረገ ነው። እንግዲህ ከዚህ ጎን ለጎን ከጥበብ ስራ ጋር አብሮ ነት ባንክ ከዚህ ቀደም በብዙ መልኩ ተሳትፎ የሚሰራቸው ስራዎች አሉ በተለያለዩ ተቋማት አሁን በዚህ በምንድን ነው የተገኘ ነው እና ፋፕሊኬሽን ያደረገው ምክንያቱ ዋናው ብለን ስንል ከጥበብ ሰው ጋር ማህበረሰቡ ጋር አጋር የመሆን ጉዳይ ነው። አጋርነቱ በተለያየ መልኩ ነው። እንግዲህ አጋር ብለን ስንል እዚህ ቅድም በግባ እንዳነሳውት የተሟላ የባንክ አገልግሎት በፊዚካል ፕሬዘንስ እንዳለ ሆኖ የተሟላ ዲጂታል የባንክን አገልግሎት ከማቅረብ ጋራ በተያያዘ አዶት ሲኒማ ይሄ መልቲ ፕሮዳክሽን እና እናት ባንክ በጋራ ነው እንግዲህ እዚህ የተገኘንበት። አንድም እንዳልኳችሁ የጥበብ ስራ በቅርብ እንሰራለን ኮሚኒቲው አካል ብለን ስለምናስብ፣ እንደ ፋይናንስ ደግሞ ዘመናዊ የባንክ አገልግሎት ዲጂታል ፔመንቶችን ቀደም በተለያየ መልኩ ሲጠቀስ ነበረ፣ ሰምታችኋል። ጊዜው ያው ዲጂታል የሆኑ ዋን ነገሩ ነገር አለ። በዚህ አንጻር ደግሞ እናት ባንክ የተሟላ ዲጂታል ሲስተሞች አሉ። ያንን ተግባራዊ ከማድረግ አንጻር አብረናለን። ወደፊትም ከብዙ እንግዲህ እንደዚህ አይነት ተመሳሳይ የሆኑ ስራዎች ከተለያዩ ሲኒማ ቤቶችን እንደዚህ ከቲያትር ከሚዘጋጀው ኃላፊዎች ጋር ይህን የቲያትር አዘጋጆች ጋር በጋራ በስፋት እንሰራ ነው የሚሆነው ይሆናል። ከዛ ባሻገር እንግዲህ ምናልባት ጥያቄ ካለ መለሰው ይሆናል። አመሰግናለሁ። በጣም ሁላችሁ አግዘውናል። በመጨረሻ ላይም ደግሞ ትልቁን እገዛም ደግሞ እናት ባንክ አድርጎልናል። እጅ ጋር እናት ባንክንም እናመሰግናለን። ምርቃቱ ምን የተለየ ነገር አሉ? እንግዲህ ሰርፕራይዝ ሶ በእለቱ ስትመጡ የምታዩት ነው የሚሆነው። ሞሮፍ በጣም እኛ የተጨነቅነው እውነት ለመናገር ሙያው ላይ ነው የሚታየው ነገር ላይ ሰው በጣም ኢንጆይ እንዲያደርገው እንዲደሰትበት ነው። በጣም ብዙ ልፋት ነው የለፋ ነው። በጣም ብዙ ጊዜ ነው እዚህ ላይ ያጠፋ ነው። ከስክሪፕቱ ጀምሮ እስከ ብሎኪንጉ እስከ ዝግጅቱ ዲቴል ነው የሰራ ነው። ባለሙያዎችን ጠርተን አሳይተናል፣ አስገምግመናል። የሰዎችን ሀሳብ ወስደን ከእንደገና ድጋሚ ሰርተነዋል እና በጣም በልዩነት ኢንጆይ እንድታረጉ የምንፈልገው ፐርፎርማንሱ ነው። አቶት ሲኒማ የቀረበው ጥያቄ አንዱ ምንድን ነው? ከዚህ ቀደም ያሳያችሁ ወይም ሞ ያሳያቸው ያ ነበር ጊዜ ያሳየ ነው። ሶስቱ ቶጅ የሚባሉ ከይል የሚተወኙበትን ትያትር ነበር። ከዛ ቀደም ደሞ ስምታዩ እዳላ ከዛ ቀደም ደግሞ ፌሬሽማን የነፃነት ወቅ ቲያትር ሳይተናል። ከዛ ቀደም ፈንገሱ ወይም ደግሞ ፌስታ የሚለው ግሩም የሚተወረፈትን ቲያትር ከዚህ ቀደም አሳይተናል። ስለዚህ አሁንም ቢሆን ያለ ፌስቡክ እነዚህ ፕላትፎርሞች ላይ ብዙ ማስታወቂያዎችን እንለቃለን፣ ካያቸው ማለት ነው። ስለዚህ ጂማችንን ከማስተዋወቅን ባሻገር ቲያትር ቤታችንን በተጨማሪነት በደንብ እያስተዋወቅን ያለንበት ሁኔታ ስላለ ምናልባት አዶት መልቲፕሌክስ የሚለው ላይ ማየት ትችላላችሁ ማለት ነው። እነዚህ መምቃት ነገር አለ አንድ አመት ሙሉ ተያትር ነገር ሲደረግ ረጅም ጊዜያቶች የሚያሰለችም ስሜት ሊመጣ ይችላል። መታከት ይመጣል እና እነዛን ነገሮች በሙሉ በሙያ ተጋድሞ አልፎ ለዚህ መምቃት ትልቅ ነገር ስለሆነ እነሱም ማመስገን እፈልጋለሁ። ሌላው እንደዚህ አይነት ሁሉም ነገር ዲጂታላይዝ እየሄደ እየሆነ እየመጣ ስለሆነ ፓርኪንጉ ምኑ ምኑ ምኑ የቲያትር ለመግባትም ሲኒማ ቤትም ለመግባት እንደዚህ አይነት እናት ባንክ እንደጀመረው አይነት የዲጂታል ስርዓት መጀመር ትልቅ ነገር ስለሆነ በዛም አልፎ ደግሞ እንደዚህ አይነት ትልልቅ ኤቨንቶችን ለማገዝ ከጎብ ለመሆን ማሰባቸው ትልቅ ነገር ስለሆነ ለአርቱን ለስራውን ለምን ለእምንሰራውን ቀጣይ ስራ ጉልበትና ሞራል ሊሆነ ስለሚችል አባክለው ከልግማ ማመስገን እፈልጋለሁ። ስመጣ ቤቴ ነው የሚመስለኝ። አዶት ሲኒማ ከታች ከቡና ከምንጠጣበት ቦታ ጀምሮ እና ሁለተኛ ቤታችን እንዲሆን ስላደረጉልን አዶት ሲኒማ ሁሉም ነገር ተመቻችቶልን ደስ ብሎ እንደፈለገ ሁሉ እንድሰራ ስላደረጉ አዶት ሲኒማ ከልብ ማመስገን እፈልጋለሁ። እንግዲህ መታችሁ ከደስታችሁ በጣም ስቃችሁ

ስራ በሙያ ውስጥ ያፈረፍናቸው በርካታ ሰዎች ወዳጆች አሉ። ሲጀመር ቅድምም ተፈሪ መኮንን ትምህርት ቤት አመስግነናል። መልቲ ቲያትር እዛው ተፈሪ መኮንን ትምህርት ቤት ውስጥ ሰርተነው የሙያ ትምህርት ቤት ነው። ስንወጣ ትምህርት ቤት ነው በብዙ ነገር የደገፈን በብዙ ነገር ደግ ትሆናለህ ትምህርት ቤት ነው። አሁንም በድጋሚ ተፈሪ መኮንን ትምህርት ቤት የመድረክ ሲነሪያችንን የሚያስፈልጉት ግብአቶችን የዶርሚተሪ አልጋዎች፣ ሌሎች ነገሮችን ወጪ ሸፍኖልናል። እጅግ በጣም አድርገን እናመሰግናለን ተፈሪ መኮንን። ከዛ በተረፈ ለታሪክ አድቨርታይዚንግ እነዚህ ባነሮች በማሳተም ተባብሮናል።